ይህ የምስራች ሚዲያ ነው። የምስራች ሚዲያ ግለሰባዊ፣ ማህበረሰባዊ፣ ፖለቲካዊ፣ ሃይማኖታዊ እና መሰል ሕጸጾችን የምንወያይበት ሚዲያ ነው። ምስራች ሚዲያ ለማንም ያልወገነ፣ ከማንም ጋር ጥላቻ የሌለው የጋራ ሕጸጾቻችንን በጋራ በማየት የምንወያይበት ገለልተኛ ሚዲያ ነው። ላይክ፣ ሰብስክራይብ እና የዶል ምልክቷን መንካት አይርሳ። የተማረ ሆኖ እውነቱን የማይገልጽ ባለጸጋ ሆኖ ገንዘቡን የማይሰጥ ደሃ ሆኖ መስራት የማይሸባልቡ ሶስቱም ፍሬ ቢሶች ለምንም አይረቡ። ከበደ ሚካኤል። ጤና ይስጥልኝ። ዳግም ስለተገናኘን ፈጣሪን እያመሰገንኩኝ እስኪ ወደ ዛሬው ርዕሳችን እንሂድ። ኑሮ ተወደደ የሚለው የሁላችንንም በተለይ የዝቅተኛ ገቢና የወር ደመወዝተኛ የሆነን ሰዎችን ጥያቄ ይዤ ነው ዛሬ የተነሳሁት። እስኪ ኑሮ ለምን ተወደደ የሚለውን መሰረቱን እንየውና ከዛ በኋላ ለዋጋ ንረት ዋናው መሰረቱን ምንነቱን ከለየን በኋላ እኛም የራሳችንን አስተዋጽኦ ሌላውን ማድረግ የሚገባውን አስተዋጽኦ ብናደረግ ኑሮን ማስተካከል የምንችል ስለመሰለኝ ነው ዛሬ ይህንን ጉዳይ ላነሳ የፈለግኩት ኑሮ ተወደደ የምንለው ዕለታዊም ሆነ ወቅታዊ ገቢያችን እኛን ማኖር የማይችል ወይንም ደግሞ መሰረታዊ ፍላጎታችንን ማሟላት ሲያቅተን የምናነሳው ጥያቄ ነው። ይህ ጥያቄ በተለይ በአሁኑ ሰዓት በአብዛኛው በደሞዝ እና በውስን ገቢ ወይንም ደግሞ ዕለታዊ ገቢ የሌለውና እየተረዳና ወይንም ደግሞ ተሯሩጦ አንድ ቀን አግኝቶ አንድ ቀን ስራ አቶ ወይም ገቢ አቶ ጦሙን የሚያድር ህብረተሰብ ከፍተኛ ችግር እንደሆነ እንገነዘባለን። ይህንንም ችግር አስመልክቶ በተለይ እንደ መምህራን ያሉ እንደ ሐኪሞች ወይም ደግሞ በሲፒኤ በሚባሉ የመንግስት ሰራተኞች ወይም ደግሞ የሚኒስቴር መስሪያ ቤቶች ውስጥ ተቀጥረው የሚሰሩ ሰራተኞች ደሞዛቸው ውስን በመሆኑ እና ዕለታዊ የሸቀጦች መሆኑ የመሰረታዊ ፍላጎቶች እና የአገልግሎቶች ዋጋም እለት ዕለት እየጨመረ እየሄደ በመሆኑ የደሞዛቸው ውስንነት ይህንን መሰረታዊ ፍላጎታቸውን እንዳያሟሉ አስገድዷቸው ዛሬ እጅግ ፈተና ላይ የደረሱበት ሁኔታ ላይ ነው የሚገኘው። ይህ ሁኔታ ቀደም ሲል ሲመጣ እንደነበረና እስኪ ያለፈውን ጊዜ ደግሞ እንመልከተውና ከዛሬው ጋር እያወዳደርን መሰረታዊ ችግሩንም እንመልከተውና ከዛ ወደ መፍትሄው እንሄድ። እስኪ የደርግ ስርዓት ወድቆ ኢህአዲግ በሚገባበት ሰዓት በወቅቱ የነበሩ ኢትዮጵያውያን ኢህአዲግን እልል ብለው ነው የተቀበሉት። ይህንን ያደረጉት ደግሞ የደርግ ስርዓት በደለን ክፉ ነው አጎሳቁለን ሊያኖረን አልቻለም በሚል እሳቤ እና ከእሱ የተሻለ መንግስት ፍለጋ ወይም ደግሞ ከእሱ የተሻለ መንግስት አግኝተናል ብሎ በማሰብ መጨረሻውን፣ ግቡን ወይም ደግሞ አዲስ የመጣውን መንግስት ምንነትና ማንነት ጠንቅቀው ሳያውቁና የሚነገራቸውን በፖለቲከኞች ሆነ በሚዲያዎች የሚነገረውን ወሬ ብቻ በማመን ጥሩና መልካም መንግስት አደላድሎ የሚያኖር መንግስት የመጣ ስለመሰላቸው ለኢህአዲግ ከፍተኛ ድጋፍ አድርገውለት ተቀብለውታል። ኢህአዲግም አዲስ አበባ ሲገባ ያለ ምንም ኮሽታ ነው የገባው። የፍራቱን ቤተ መንግስት አካባቢና የተወሰኑ አካባቢዎች ላይ ተኩሶች ከማድረግ ውጪ ከተማ ውስጥ ሲገባ ምንም የገጠመው ችግር አልነበረም። ምክንያቱም ከሳምንት በፊት ኢህአዲግ ግንቦት 20 1983 ዓ ም አዲስ አበባ ከመግባቱ በፊት ቀደም ብሎ ከአንድ ሳምንት በፊት ፕሬዚዳንት የነበሩት ኮሎኔል መንግስቱ ኃይለማርያም ስልጣናቸውን ለቀ ወደ ዚምባብዌ ሄደው ስለነበረ የእሳቸውን መሄድ ተከትሎ ጦሩም እሳቸው ከሄዱ እኛ ምን እናረጋለን ብሎ ተኩስ በማቆሙና ቀጥታ ወደ ቤቱ እየተመለሰ እና ወይም እየተሰደደ ስለነበረ በዛን ወቅት ዓላማ ኖሮት የሚያዋጋ አካል ኖሮት እያዋጋው ወይም ለትግል ያሰለፈው ኃይል ባለመኖሩና አዛዦቹን በመበታተናቸውና ራሳቸውን ለማዳን ያገኙትን እየዘረፉ ሆነ በባዶጃቸው ወደ ተለያየ አቅጣጫ ራሳቸውን ለማዳን እየተበታተኑ የነበረባት ሰዓት ስለነበረ ኢህአዲግን ቆሞ የሚፋለመው አካል ስላልነበረ ሰተት ብሎ ነው የገባው። ሲገባም ደግሞ ህዝቡ ምን አይነት ሰዎች ናቸው ብሎ፣ ምክንያቱም ቀደም ሲል በደርግ መንግስት ለኢህአዲግ በቃ አውሬነት፣ ክፉነት፣ በቃ የተለየ ፍጡርነት፣ ጨካኝነት እየተነገረ ስለነበረ የኖረው ህዝቡ ምን አይነት ህዝቦች ናቸው ብሎ ጓግቶ ቆሞ ነበር የተቀበላቸው፣ ወጥቶ ነበር የሚያያቸው የነበረው። እንዲሁም ደግሞ ምንም ሰው የማይነኩ እንደኛው ሰው የሆኑ ሰዎች ናቸው መሆናቸውን ሲመለከቱ ደግሞ እና ምንም አይነት ተንኮል ነገር እየሰሩ ስላልነበረና እንደተባሉትም የአውሬ ባህሪ ስላልነበራቸው ደግሞ እያደነቀና እንዲሁም የተሻሉ ናቸው ብሎ ፍቅር በተሞላበት ሁኔታ ነበር ሲቀበላቸው እና ሲያስተናግዳቸው የነበረው። ይሁን እንጂ ይህንን የመንግስት ዝውውር ወቅት ወይም ደግሞ የመንግስት ሽግግር ወቅትን በመጠቀም በወቅቱ የነበሩት ነጋዴዎች በደርግ ዘመን አንድ ዳቦ 200 ግራም 10 ሳንቲም ይሸጥ የነበረበት ዘመን እንደመሆኑ መጠን ይህንን በ10 ሳንቲም ሲሸጡ የነበሩትን ዳቦ በአንዳንድ ቦታዎችም እስከ 30 ሳንቲም ድረስ ወይም ደግሞ 3 እጥፍ የ10 ሳንቲም ንዳቦ እስከ 30 ሳንቲም ድረስ የመሸጥ ተግባር ላይ ና ይሄ ብቻ ሳይሆን ሌሎች ሌሎች ነገሮች አንድ ብርጭቆ ሻ 10 ሳንቲም የነበረውን 15 ሳንቲም እስከ 30 ሳንቲም ሌሎችም ሌሎችም ነገሮች ላይ 1 ሳንቲም ይሸጡ የነበሩ ቆቆር ብስኩቶች የዛሬ ገበያ ላይ የምናቸውን ሶና ና 4 ጥፍ የሚያክል መጠን ያላቸውን ብስኩቶች እና ቦምቦሊኖዎች በ10 ሳንቲም የነበሩትን እስከ 30 ሳንቲም ድረስ አሳድጎ በመሸጥ ገንዘብ ማካበትና እንዲሁም አንድ እንጀራ የጤፍ እንጀራ 25 ሳንቲም እና 30 ሳንቲም ይሸጥ የነበረውን እስከ ብር ከሃምሳ ድረስ በማስገባት በወቅቱ በግርግሩ ለመዝረፍ ነጋዴዎች ተሰማርተው ነበረም። በዚህም ምክንያት ብር ያላቸው ሰዎች ብዙ ዳቦ እየገዙ አትርፈው ወደ መሸጥ ተግባር ስለገቡ ከገበያ ላይ የዳቦ እጥረትና እንዲሁም ደግሞ አንድ ዳቦ በ30 ሳንቲም ገዝቶ መኖር ያቃተው ሰውም ስለተፈጠረ ችግር ተፈጥሮ ነበረ በወቅቱ። ይህንንም ተመልክቶ የኢህአዴግ መንግስት፣ አንድ ሕግ አውጥቶ ነበር። ያው ምንድን ነው ለአንድ ሰው ከአንድ ብር በላይ ዳቦ እንዳይሸጥ በማለት አዋጅ አወጣና እያንዳንዱ ሰው የአንዳንድ ብር ዳቦ ብቻ ሲገዛ ለሁሉም ሰው የሚዳረስበትን ሜካኒዝም ነበር የፈጠረው። ነገር ግን ይህም ችግ መፍትሄ ሲመጣ ሀሳቡ እንደ መንግስት የቀረበው ሁሉም ሰው ብር ያለው ሰው ብዙ ዳቦዎችን ገዝቶ ወስዶ ከሚያተርፍባቸው ሁሉም እያንዳንዳቸው በአንዳንድ ብር ብቻ ቢሸጥላቸው ለብዙ ሰዎች ይዳረሳል፣ ችግረኛውም ደግሞ ያዳቦ ደርሶት በቅናሽ ዋጋ በልቶ ማደር ይችላል የሚለውን እሳቤ ይዞ የተነሳ ነበረ። ነገር ግን ይህንን ቀና የሆነውን አዋጅ ደግሞ ያበላሸው ማን ነው? እራሱ ሕዝቡ ነው። ምን አድርጎ አበላሸው? እስኪ ይህንን ቪዲዮ የዳቦ ስርጭታችንን ለማስተካከል የተወሰደውንም እርምጃ ከዚሁ አንጻር የምንመለከተው ነው። ሰሞኑን አዲስ መመሪያ በተመለከተ አንድ ዝግጅት አለ። ይህንንም አብረን እንከታተለው። ኢህአዴግ የደርግን ስርዓት በመደምሰስ በጊዜያዊ መንግስትነት ስፍራውን በያዘበት በዚህ ወቅት ጥቂት ስግብግብ ነጋዴዎች ወቅታዊውን የሽግግር ሁኔታ በማጤን ዳቦ ለበላተኛው በአግባቡ እንዳይዳረስ ተጽዕኖ ማድረግ ጀመሩ። የአስር ሳንቲም ዳቦ እስከ 30 ሳንቲም ከፍ ከማድረጋቸውን በላይ ይህንኑ ለማግኘት የተለመደው መንገላታት እንዲባባስ አድርገዋል። ያው እዚያው ሰልፍ ላይ ያነጋገርናቸው ተሰላፊ ደግሞ እንዲህ ይላሉ። እውነቱን ለመናገር ቀደም ሲል ዳቦን መግዛት የሚቻለው እንደ ገቢ መጠን ነው። ማለትም አንድ ነጋዴ ገንዘብ ካለው ጆንያ ሙሉ ሲገዛ የልጆቹን የረሃብ አንጀት ለመዝጋት የሚሰለፈው በላተኛ የሀምሳ ሳንቲም ሳያገኝ ያልቅ ነበረ። አሁን ግን አንድ ሰው መግዛት የሚችለው የአንድ ብር ብቻ ነው ስለተባለ መቼም ከፍተኛ ለውጥ ነው። ግን አሁንም አንድ ነገር አለ። እነዚህ ከምትመለከቷቸው ሕፃናት አንድ ሶስቱን በመደዳ የቆሙትን ብታናግሯቸው የመጡት ከአንድ ቤት ሆኖ ነው የምታገኙት። በዚህ ላይ የሕፃናት ፊት ስለማይለይ ሁለቴ ሶስቴ ገብተው ይገዛሉ። ይህን የሚያደርጉት አትርፎ ለመሸጥ እንጂ ለመብላት ቢሆንማ የአንድ ብሩ በቂ ነበር። ይህን በተመለከተ ቁጥጥሩ ጠበቅ ቢልልን ምሬታችን ይጠፋ ነበር ብለውናል። እንግዲህ እንደሰማችሁት ቀደም ሲል ዳቦ በደርግ ጊዜ ምንም ችግር አልነበረም አንድ ሰው በመታወቂያው የሁለት ብር ዳቦ መግዛት የሚችልበት ህግ ነበረ ስለዚህ ማንኛውም መታወቂያ ያለው ሰው የሁለት ብር ዳቦ ወይም ደግሞ በሁለት ብር ሀያ ዳቦ ይገዛል ሀያ ዳቦ በአንድ ቀን አይፈጅም አንድ ሰው ስለዚህ ለእያንዳንዱ ዜጋ ከበቂ በላይ ዳቦ ይዳረስ ነበር ማለት ነው በተዘዋዋሪ እንግዲህ አንድ ዳቦ በ10 ሳንቲም አንድ እንጀራ በ25 ሳንቲም የጤፍ እንጀራ በሚሸጥበት አንድ ሰው በልቶ ለመጨረስ ራሱ የሚያታግል መጠን ያለው ብስኩት በ10 ሳንቲም፣ ሻይ በ10 ሳንቲም ይሸጥ የነበረበት ዘመን በትልቁ ብርጭቆ። አሁን አንዳንድ አካባቢና ልደት ብስኩት ቤት አይቸዋለሁ። መርካቶ እና ጥቁር አንበሳ ሆስፒታል አካባቢ ያለው ልደት ብስኩት ቤት አሁንም በሱ ብርጭቆ ወተት እየተሸጠ ያየሁበት አንድ ብርጭቆ አለ። ከቀጥ ብሎ ወጥቶ አፉ አካባቢ ላይ ሰፋ የሚል የወተት ብርጭቆ አለ። በሱ ብርጭቆ በደርግ ጊዜ 30 ሳንቲም ነበር። የሾላ ወተት የታሸገው 30 ሳንቲም ነበር። በጠርሙስ ግማሽ ሊትር የታሸገ እርጎ 30 ሳንቲም ይሸጥ ነበር። በጠርሙስ እሽግ ነበር። አፉ ሰፊ የሆነ ግማሽ ሊትር የሚስ ጠርሙስ ነበር። በዛ ጠርሙስ በ30 ሳንቲም እርጎ ይሸጥ የነበረበት ዘመን ነበር እንግዲህ ይህ በሚሸጥበት በደርግ ስርዓት ውስጥና ጤፍ ኩንታሉ ከሀምሳ ብር በታች ነጭ ጤፍ በሚሸጥበት ዘመንን አንፈልግም፣ ክፉ ዘመን ነው፣ ክፉ መንግስት ነው፣ በረሃብ ገድሎናል፣ ሊያኖረን አልቻለም፣ አስቸግሮናል ብሎ ያመፀውና አጋጣሚው ደግሞ ተፈጥሮለትና የፕሬዚዳንቱ መሄድ መልካም አጋጣሚ ሆኖለት አዲስ አበባ ሰተት ብሎ የመጣውን መንግስት እልልና ብሎ የተቀበለውና የተሻለ ዘመን የተሻለ ጊዜ ያመጣልኛል ተብሎ የተጠበቀው የኢህአዴግ መንግስት ሲገባ ግን መንግስት በአዋጅ ዳቦ ዳቦ ወይም ደግሞ የሸቀጣ ሸቀጦችን ዋጋ ጨምሩ ብሎ ሳይሆን፣ ህዝቡ መሃል ያለው ነጋዴ እጁ ላይ ያለውን ባለፈው ዋጋ የገዛውን ምርት ዋጋ ጨምሮ በአጋጣሚው ገንዘብ ለመዝረፍና ለሀብት ለማካበት ጉዞ ስለጀመረ ያ 10 ሳንቲም ሲሸጥ የነበረው ዳቦ እስከ 30 ሳንቲም መሸጡ እና ሌሎችም ሸቀጦች እንደዚሁ የሳንቲሞች ለውጥ ነው ያሉ የሳንቲም ለውጦች ለህዝቡ አስቸጋሪ ስለነበሩ፣ በዛን ጊዜ የነበረው ህዝብ ከፍተኛ ምሬት ውስጥ ገብቶ መኖር አልቻልንም፣ አንድ ዳቦ 20 ሳንቲም ገባ፣ አንድ 30 ሳንቲም ገባ እና አንድ ሳሙና ሁለት ብር ገባ እያለ እየተማረረ እና በዚህ መኖር አልቻልኩኝም እያለ እሪ የሚልበት ስርዓት ነው የተፈጠረው። ይህ ሲመጣ የሚማረረው ማነው ነው? መንግስት ነው ማለት ነው። የትኛው መንግስት? አዲሱ በህዝብ እልል ተብሎ እራሱ የተቀበለውን መንግስት ህዝቡ ራሱ መልሶ ምን ማድረግ ጀመረ? ማማረር ጀመረ። ለዚህ ማማረሩ መንስኤ የሆነው ግን እራሱ መሃል ውስጥ ቁጭ ብለው በአጋጣሚው ለመክበር የፈለጉ ነጋዴዎች እንጂ መንግስት በአዋጅ ኑሮውን አስወድዶት አይደለም። ስለዚህ ያም ሆኖ መንግስት የህዝቡን ችግር በመረዳት የህዝቡን ኑሮ ለማቅለል አሁንም መመሪያ ሲያወጣ ደግሞ ይህንን አዋጅ ላልተገባ ተግባርና አሁንም ለጥቅም ማካበቻነት ለመጠቀም የተፈለገው ማን ነው? ራሱ ህዝቡ ነው እንዲጠቀም የፈረደለት ላይ እንዲጠቀም ህግ የወጣለት ህዝቡ፣ ልጆቹን ሁሉ አሰልፎ በልጆቹ ስም እየገዛ አግበስብሶ የዳቦን እጥረት በመፍጠርና ዳቦን አትርፎ በመሸጥ አሁንም ለመክበር ጥረት በማድረግና ሌላውን በመጉዳት እሱ ለመክበር ጥረት ወደ ማድረግ ነው የተካሄደው። በዚህ ግርግር ላይ የኑሮ መወደድ ይመጣል። ስለዚህ ዳቦውን በሰላሳ ሳንቲም ለመግዛት ደግሞ ሌላው ሰው የሚሰጠውን አገልግሎት ወይንም የሚሸጠው እቃ ላይ እሱም ደግሞ ዋጋ ወደ መጨመር ይሄዳል ማለት ነው። ምክንያቱም ካልጨመረ የሚያገኘው ገቢ ዳቦ መግዛት ስለማያስችለው፣ ስለዚህ አንዱ ከአንዱ ጋር የተሳሰረ በመሆኑ ይህ በሚሆንበት ጊዜ ኑሮ እየናረ እየናረ መሄድ ጀመረ ማለት ነው። ስለዚህ ለዚህ ኑሮ መወደድ ለዚህ ኑሮ መጋጋል መንግስት እንደ አዋጅ ፈልጎት አውቆት ወይም ደግሞ አዲስ የመጣውን መንግስት የሚጠቅመው ነገር ስለሆነ ያ መንግስት በአዋጅ ወይ ደግሞ ሆን ብሎ የሚፈጥረው ነገር ሳይሆን በግርግርና በመንግስት ሽግግር ወቅት ባልተረጋጋ መንግስት በነበረበት ወቅት ላይ በዛ ግርግር ገንዘብ ለማግኘትና ለማትረፍ ሀብት ለማካበት በሚሄዱ በእኛው መካከል በነበሩ ነጋዴ ተብዮች እና እንዲሁም ደግሞ ራሱ ተጠቃሚዎች ተጠቃሚዎቹ ምርቱን ገዝተው ወስደው ለዛ አትራፊ ነጋዴ በመሸጥ ኑሮን እያጋጋሉት ነበር። ይህንን ሲያደርጉ በራሳቸው ላይ እባብ እየጠመጠሙ እንደሆነ አንዱ ንግድ እነሱ ከዳቦ ማግኘታቸውን እንጂ ያ ዳቦ ለመግዛት የሚፈልገው ሰው ደግሞ የሚሸጠው ምርትና አገልግሎት ላይ ዋጋ እንደሚጨምርባቸውና እዚህ ከዳቦ ያገኙትን ትርፍ እዛ ሄደው እንደሚከፍሉት ባለመረዳት የፈጠሩት ግርግር ነው። ስለዚህ ህዝቡ የፈጠረው ችግር እንጂ መንግስት፣ የነበረው መንግስት ወይም ኢህአዴግ ሆን ብሎ በዛን ሰዓት የፈጠረው ነገር እንዳልነበረ እንረዳለን። እንግዲህ ይህ ከሆነ ዛሬስ እየሆነ ያለው ማነው? እውነት መንግስት መጠላት ፈልጎ ዋጋ እንዲወደድ አዋጅ አስነግሯልን? ወይንስ እያንዳንዱ ነጋዴ ዋጋ ካልጨመርክ ቀጣለሁ ብሏቸዋልን? ወይንስ ነጋዴዎቹ ናቸው በራሳቸው ፈቃድ እንደፈለጉ በዛ ፈቀደ ዋጋ እየተመኑ በኋላ ባደረ ቁጥር በስልክ እየተደዋወሉ ይሄ ምርት እዛ ሀገር በዚህ ዋጋ ነው የሚሸጠው፣ ይሄ አገልግሎት እዛ ጋር በዚህ ዋጋ ነው የሚሸጠው እየተባባሉ ትላንት በርካሽ ዋጋ የገዙት ዕቃ ላይ ዛሬ የእጥፍ እጥፍ ዋጋ እየነገሩ እየዘረፉን ያሉት ነጋዴዎች ናቸው፣ ወይንስ ይህ እንዲሆን እያደረገ ያለው የቸረቸረ ወይም ደግሞ አገልግሎቱን እያስወደደብን ያለው መንግስት ነው? ይህንን ሁኔታ እስኪ ልብ እንበለው። ስለዚህ ወደ ራሳችን ሰከን ብለን ብንልና ብንስተካከል ወደ ሕሊናችን ብንመለስ ነጋዴዎችም የሆንን ወደ ሕሊናችን ብንመለስ፣ እያንዳንድ ነገር የተሳሰረ አንዱ ጋር ሲበላሽ ሁሉም ጋር የዛ መበላሸ ሌላውንም እየበከለው እንደሚሄደው ሁሉ እዚ ጋር አንዱ ነጋዴ የሚረብሸውን ነገር ሌላውንም ሁሉ ውጤት እያመጣ እና ሌላውንም እየረበሸና እያስወደደ ኑሮን እያካረረውና ዛሬ የሰው ልጅ መኖር የማይችልበት ደረጃ ላይ የደረሰበት ሁኔታ እየተፈጠረ ነው ያለው። ስለዚህ ይህ እንዳይሆን የራሳችን መተጋገዝ ከአቅም ውጭ የሆኑ ለምሳሌ ነዳጅ እኛ አና ምርትም ከውጭ ነው የምናስገባው ነዳጁ ሊወደድ ይችላል። ስለዚህ ከነዳጅ ጋር ተያያዥ የሆኑ ምርቶችና አገልግሎቶች ላይ ዋጋዎች ለውጥ ሊኖር ይችላል። ምክንያቱም ገዝተን ስለሆነ ያመጣ ነው። ቢያንስ የገዛንበት ገንዘብ ተመልሶ ወደ ካዝና መግባት ስለሚገባው ያ ገንዘብ ለማካካስ የነዳጅ ዋጋ ከዓለም ገበያ ጋር ሆን ተብሎ እየተስተካከለ እየታረቀ እየተስተካከለ እንደውም እንደምንሰማው መንግስትም እየደጎመው እና በየጊዜው ዋጋዎችን ቀስ በቀስ እየጨመረ እያሸጋሸገ ወጪዎችና ድጎማዎችን እየቀነሰ ያለበት ሁኔታ ነው ያለው። ምክንያቱም መንግስትም እጁ ላይ ያለውን ገንዘብ ለዚህ ለነዳጅ ድጎማ እንዳለ ቢያውለው ሌሎች ሊሰራልን የሚገቡ ነገሮች ሁሉ መስራት የሚያቅትበት፣ ለሰራተኞቹ ደሞዝ መክፈል የሚያቅትበት፣ መሰረታዊና የግድ ሊያቀርባቸው የሚገባቸውን አገልግሎቶችና ነገሮችን ማቅረብ የሚሳንበት ደረጃ ላይም ሊደርስ ይችላል። ስለዚህ ያም ሁኔታ ታሳቢውንና ሆነና እስኪ ነገሮችን በቀናነት እንመልከትና እኛ እየተዛዘንን የምናገኛትን ትርፍ መጠነኛ ለመኖር የሚያስችለን ቤት አከራዮችም አንድ ቤትን ድሮ በጭቃ ቤት ድሮ በዛ ጊዜ በሺ ብር ባልሞላ ዋጋ የተሰራ ቤት ዛሬ አስር ሀያ ሰላሳ ሺ ብር የሚያከራዩ ጨካኛ አከራዮችም ተፈጥረናል። ስለዚህ ይህም ተገቢ አይደለም። ቤት እኛ ክራይ አስወድደን በምናከራይበት ሰዓት ያነጋዴ ያን ክራይ መክፈል ስላለበት በእያንዳንዱ እቃና አገልግሎት የሚሰጠው ላይ ብዙ ትርፍ ካልጨመረ በስተቀር የቤቱን ክራይ ማግኘት አይችልም። ስለዚህ እኛ ከቤቱ ክራይ ብዙ ገንዘብ የምንቀበል ይመስለናል እንጂ እንደገና መልሰን ተከራይተው ከሚነግዱት ነጋዴዎች ላይ አገልግሎቶችና ቁሳቁሶችን በምንገዛበት ሰዓት ለቤት ክራይ የሚያስፈልጋቸውን ገንዘብና የእነሱንም ትርፍ ጨምረን መልሰን በምንከፍልበት ሰዓት ያ የምናገኘው የቤት ክራይም በቂያችን አይሆንም እና እንዲህ ያካረረን የመጣ ነው። በራሳችን ላይ እባብ እየጠመጠምን መሆኑን ዛሬ ኑሮ ለእያንዳንዳችን መክበዱን ማየቱ ብቻ በቂ ይመስለኛል። ስለዚህ ይህን ነገር እስኪ ረገብ እናደርገውና እንስከንና ወደ ሕሊናችንን መለስና ሁላችንም የሚገባንን ብቻ ወደ መጠየቅ ብንሄድ፣ ሁሉም የሚገባውን የሚጠይቅ ከሆነ ይህ ኑሮ መካረር አይኖርም እንጂ የፈለገውን ያህል ገቢ ቢኖረን ኑሮ እየከበደ እየከበደ ድሮ ዘና የሚሉ ሰዎች ትላንት መግዛት የሚችሉትን እቃ ዛሬ ወደ መግዛት ወደማይችሉበት ደረጃ እየሄዱ ነው ያሉት። በዚህ መሀል ግን ጥቂቶች ሀብት እያካበቱ ዛሬ በስልሳ ምና በመቶ ምናምን ሚሊዮን ብር የሚሸጡ መኪኖችን እኛው ጎን ጋር ፊታችን እያሽከረከሩ እየሄዱ ነው። በቢሊዮኖች የሚቆጠር ወጪ የሚያስወጣ ሕንፃ አጠገባችን እየገነቡ ነው። ስለዚህ ይህ የሚያሳየው አላግባብ የሚዘረፍና አላግባብ እየዘረፈ ያለ ሰው መኖሩን ነው የሚያሳየን። ስለዚህ እንተዛዘን፣ በጋራ እንደግ። በጋራ ስናድግ ነው ሁሉም መልካም የሚሆነው እንጂ ይህ ካልሆነ ለሁሉም አስጊ ነው። ይህን ችግር ረኃብ የራበው ሰው ጊዜ የለውም ጊዜም አይሰጥም ሆድ ስለዚህ የጨነቀው ቀን ወደ አላስፈላጊ ነገር የሚገባበት ሁኔታ ሊከሰት ይችላል። ና እስኪ እንተዛዘን፣ እንተሳሰብ እላለኝ እባኮን። ይህ መልእክት ለሌሎች ይደርስ ዘንድ ላይክ፣ ሼር እና ሰብስክራይብ በማድረግ ይተባበሩን። በጣም አመሰግናለሁ። እዚህ ይስጥልኝ፣ ቸር ያገናኘን። እዚህንና ይህንን መሰል የጋራ ሕጸጾቻችንን እየተመለከተን በጋራ የምንተራረምበት መልእክት በየጊዜው ይደርሰው ዘንድ የምስራች ሚዲያን ሰብስክራይብ፣ ላይክና ሼር ማድረገውን አይዘንጉ። የምስራች ሚዲያ ለየትኛውም ዘርም ሆነ ሃይማኖት ያልወገነና ለሁሉም የሚሆኑ የጋራ ሕጸጾችን የምንነጋገርበት ምርጥ ሚዲያ ነው። ይከታተሉት፣ በብዙ ያተርፉበታል። ላይክ ሼርና ሰብስክራይብ ስላደረጉ ከልብ አመሰግናል